ሰላም ለሁላችሁ፣ ሬኑካ ጋቭራኒ ይባላለሁ። ደራሲ ከመሆኔ በፊት የዝምታ የመገፋትና የብቸኝነትን ክብደት በትከሻ የተሸክሜ የምኖር ሴት ነበርኩ። እንደ አብዛኞቻቸው ሰዎች በሰዎች የተሞሉ ክፍል ውስጥ ተቀምጪ፣ ነገር ግን የማልታይ ሆኖ የሚሰማኝ ጊዜያቶች ነበሩ። ዓለም ጮክ ባለባቸው ቀናት ውስጥ አልፌ ያለሁ፣ ግን በውስጤ የሚያሳምም ጸጥታ ነበር። ለረጅም ጊዜ ብቻን መሆን ማለት ብቁ አለመሆን ማለት ነው ብዬ አስብ ነበር። ያ ብቸኝነት በውስጥ የጎደለ ነገር እንዳለ ማረጋገጫ ስለሚመስለኝ ነበር። በጉዞዬ ግን ብቸኝነትና ለብቻ መሆን አንድ አይነት እንዳልሆኑ ተባለ። አንዱ ጓዳ ነው፣ ሌላኛው ግን ነጻነት ነው። እናም የመጽሐፍ ቁልፍ ይህ ነው። ዘ አርት ኦፍ ቢንግ አሎን ወይም ብቻ ምን የመሆን ጥበብ። እስከ መጨረሻ አብራችሁኝ ከሆናችሁ በመጽሐፍ ውስጥ የተቀመጡትን ቁልፍ ነገሮች አካፍላችኋለሁ። ጉዞዬ ከየት እንደጀመረኝ በብቸኝነት ጊዜ በጭራሽ የማይመጣን የስልክ ጥሪ በመጠባበቅ ላይ እንዳለን ይሰማናል። በቃ የማይታይ ሸክም ተሸክመናል። ነገር ግን ማንም እኛ ዞር ብሎ ያየ ነው። ብቸኝነት አንተ በቂ አይደለም፣ አንተ ጭራሽ የምትወደድ ሰው አይደለም፣ አንተ ያለ እናንተና በጭራሽ ሙሉ ልትሆን አትችልም እያለ በጆሮአችን የሚያንሾካሾኳጥመን ነው። ብዙዎቻችሁ ይህ እንደተሰማቸው አውቃለሁ። ጸጥታ ከየትኛውም ድምፅ በላይ በሚጮህባቸው ምሽቶች ልባችሁ ባጣችሁት ነገር ሳይሆን ኖሯችሁ በማያውቀው ነገር ሲታመም ነበር። ለአመታት ይህ የእኔ እውነታ ነበር። ግን ቀስ ብዬ ራሴን መጠየቅ ጀመርኩ። ጋቭራኒ ይህ የብቸኝነት ቤት ከውጭ ካልተቆለፈስ፣ ምናልባት ቁልፉ እጅሽ ላይ ቢሆንስ ብዬ ራሴን ጠየቅኩት። ዝምታውን መዋጋት ትቼ እሱን ማዳመጥ ጀመር እና በጸጥታ ውስጥ እኔ ራሴ ያልጠበቅኩትን ነገር አገኘ በብቸኝነት ስሜት ውስጥና ለብቻ በመሆን መካከል ያለው ልዩነት ትልቅ እንደሆነ ተረዳው። የብቸኝነት ስሜት ማንም ስለማይፈልግ ብቻ እና ሲል ብቻ መሆን ግን በመጨረሻም ከራስ ጋር ስለሆንኩ ብቻ እና ይላል። የብቸኝነት ስሜት ባዶነት ነው፣ ነገር ግን ለብቻ መሆን ሙላት ነው እና ለብቻ በመሆን ውስጥ የሚያጠናቅቀኝ ሌላ ሰው እንደማልፈልግ ተገነዘብ። ቀድሞውንም ሙሉ ነበርኩ። ክፍሌ እስር ቤት መሆን ትቶ ቤተ የእኔ ምሽቶች ካሁን በኋላ የሚባክኑ ጊዜያት አልነበሩ፣ የተቀደሱ ጊዜያት እንጂ። ለብቻ መሆን ነጻነትን ሰጠኝ። በመጽሐፌ ላይ እንዳስቀመጥኩት ከዚህ ጉዞ በብቸኝነት ጥበብ ውስጥ የማካፍለውን ኃይለኛ ትምህርቶችን ተምሬያለሁ። እናም ለእናንተ ሳካፍላችሁ ከልቤ ደስ እያለኝ ነው። የመጀመሪያው ራስን ፈልጎ ስለማግኘት፣ ብቻችሁን ስታሳልፉ ከእውነተኛ ማንነታችሁ ጋር ትገናኛላችሁ። በህብረተሰብ በጓደኞች ወይም በቤተሰብ የተቀረጸውን ስሪት ሳይሆን ያልተቀባባውን እና ያልተሸፋፈነውን እናንተነታችሁን ታገኙታላችሁ። ሁለተኛው ደግሞ ስለ ፈውስ የተማርኩት ነገር ነው። ብቸኝነት ፔንን ፕሮሰስ ለማድረግ ያለ ጀጅመንት ለማልቀስ ያለ ጥፋተኝነት ስሜት ለማገገም እና በጠንካራ ሁኔታ ለመነሳት እድል ይሰጣል። ሶስተኛው ከፈጠራ ጋር ተያይዞ ከምታስቡት በላይ አስተዋጽኦ አሉ። የብቻ ጊዜ ምናብን ያቀጣጠላል በዝምታ አዳዲስ ሐሳቦች እና የፈጠራ ስራዎች ይወለዳሉ። ሌላው ደግሞ በሌሎች ላይ ጥገኛ አለመሆንን የሚያለማምድ ቦታ እንደሆነ ተመሬበታል። አብዛኞቻችን ደስታን ለማግኘትና እና ሙሉነት እንዲሰማን ግንኙነቶችን ስናባረር እንውላለን። ነገር ግን ያ ሰዎችን ሁሌ እንድንፈልግና በስራቸው እንድንሆን የሚያደርግ ነገር ነው። ደስታና ሙሉነትን ከሰዎች የምናገኘው ነገር ሳይሆን ወደ ውስጥ በመመልከት ከራሳችን የምንቀበለው ስጦታ ነው። በመጨረሻም የተማርኩት ነገር ከሰዎች ጋር ጠንካራ ግንኙነትን ለመመስረት በመጀመሪያ በራሳችን የቆምን ሰዎች መሆን እንደሚገባ ነው። ከራሳችን ጋር ጊዜ ስናሳልፍ እና በራሳችን አለም ስንዝናኑ፣ ከፍርሃት የተነሳ ከሰዎች ጋር መጣበቅ እናቆማለን። ከሌሎች ጋር ግንኙነት የምንመሰረተው በፍቅር እንጂ ተስፋ በመቁረጥ አይደለም። ይህ ደግሞ ሰዎች ለእኛ ያላቸውን ክብርና ግንኙነት እንዲያጠናክሩት ያደርጋል። እኛን እንደ ደካማ ማየትም ያቆማ ነው! ታዲያ የብቸኝነትን ስሜት እንዴት ወደ ብቻ ወደ መሆን ጥበብ እንዳወጣው? ጥያቄው እዚህ ጋር ነው። ነገር ግን አታስቡ ሁሉንም መልስ ሰጣቸዋል። አንደኛ፣ የብቻቸውን ጊዜ የምታዩበትን መንገድ ቀየሩት። እንደ ቅጣት ሳይሆን ከራሳችሁ ጋር ለመገናኘት እንደ ድል አድርጋችሁ ቁጠሩ። ሁለተኛው ደግሞ የብቸኝነትን ጊዜ ተግባሮች ፍጠሩ። ለምሳሌ ማንበብ፣ ጆርናል ማድረግ፣ ሜዲቴሽን ወክ ማውጣት፣ ወይም ዝም ብላችሁ በመቀመጥ ውስጣችሁ እንዲያወራ ፍቀዱልን። ነገር ግን በመሀል የሚገባ ዲስትራክሽን አለመኖሩን እርግጠኛ ሁኑ። ሶስተኛ፣ አስተሳሰባችሁን ቀይሩት። ስለማልወደድ ብቻዬን ነኝ ብላችሁ ለራሳችሁ መንገር አቁሙና ሙሉ ስለሆንኩ ብቻዬን ነኝ ብላችሁ ለራሳችሁ መንገር ጀምሩ። ይህ ከምታሰቡት በላይ ለውጥ ያመጣል። አራተኛው ራሳችሁ መውደድ ጀምሩ። ከሌሎች ሰዎች የምትናፈቁትን ፍቅርና እንክብካቤ ለራሳችሁ መስጠት ጀምሩ። ከራሳችሁ ጋር የምታደርጉትን ንግግር ረጋ ባለና ካይንድነስ በተሞላበት መልኩ አድርጉት። እዚህ ጋር በጣም መጠንቀቅ ይኖርባቸዋል፣ ምክንያቱም አእምሯችሁ የሚቀበለው የነገራችሁትን። ስለዚህ የምታደርጉት ንግግር እራሳችሁን ለመውደድ ተጽዕኖ አለው ማለት ነው። አምስተኛው ብቸኝነትን ለእድገታችሁ ተጠቀሙበት። ማለትም ችሎታችሁን ለማሳደግ አዳዲስ እስኪሎችን ለመማር ህልማችሁን ለማሳደግና ቁስላችሁን ለመፈወስ ብቻ የመሆንን አጋጣሚ ወስዳችሁ ወደ ስኬት ለውጡት። ይህ ጥበብ ነው፣ በአንድ ወቅት ከባድ ሆኖ የሚሰማንን ወደ ነፃ አውጪነት የሚቀየር። ጓደኞቼ የብቸኝነት ስሜት የእናንተ ቤት ከሆነ ይህን ወቁ ቁልፉ በእጃቸው ነው ለብቻ መሆን አለምን ማምለጥ ሳይሆን በራስ ውስጥ ቤት ስለመፍጠር ስለዚህ የትም ብትሄዱ ሰላምን ታገኛላችሁ! ለዚህ ነው ይህን መጽሐፍ የጻፍኩት ከሰዎች እንድትደበቁ ለማስተማር ሳይሆን ከራሳችሁ መደበቅ እንዴት እንደምታቆሙ ለማሳየት ነው የብቸኝነት ስሜት የእኔ ቤት ነበር ነገር ግን አሁን ለብቻ መሆን የእኔ ቤተ መንግስት ሆኗል። የእናንተም ሊሆን ይችላል ምርጫው የእናንተ ነው ቪዲዮ ከተመቻችሁ ላይክ ኤንድ ሰብስክራይብ ማድረግ አትርሱ። ቀጣይ የትኛው መጽሐፍ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁ።